አዎን እንደማይልሽማ አሳምሪ ያውቃሉ። ምክንያቱም ፓስተርሽ ይህንን ማየት ይፈልጋል። ፓስተርሽ ይህንን ማየት ይፈልጋል። ቤተክርስቲያኑም እየሆነ ያለው ይህን ነው። ይህ ሰው ጂኖ ጄኒንግ ይባላል። ታዋቂ አፍሪካ አሜሪካዊ የሃይማኖት መሪ ነው። ፊላደልፊያ ፔንሳልቫኒያ ውስጥ የሚገኝ ፈርስት ቸርች ኦፍ አውር ሎርድ ጂሰስ ክራይስት የሚል ቤተክርስቲያን መሥራች እና ኃላፊ ነው። በዩናይትድ ስቴትስና በዓለም አቀፍ ደረጃ በርካታ ተከታይም አለው። በተለይ ጥብቅ የሆኑ የግብረገብ መርሆች ላይ ትኩረት አድርጎ የሚሰጣቸው ስብከቶች ነቀፌታም ውዳሴም አስገኝተውለታል። ስብከቶቹ በመላው ዓለም ላይ የታወቁ ናቸው። ይህም አነጋጋሪም ተጽዕኖ ፈጣሪም እንዲሆን አድርጎታል። በሃይማኖታቸው ውስጥ ለተቀመጡት ህግጋቶች እዚህ ግባ የሚባል ትኩረት ሳይሰጡ በተለይ በዩናይትድ ስቴትስ የሚገኙ የአምልኮ ስነስርዓቶችን ለማድረግ በቤተ ክርስቲያን ውስጥ የሚታደሙ ሴቶች ብዙውን ጊዜ እንዳሻቸው ሲለብሱ አስተውሏል። ይህንን ክስተት የተመለከተው ዝነኛው አሜሪካዊው ቄስ ጁኖ ጄኒንግ በካቶሊኮች የቅዱስ ጉባኤ ስብሰባ ላይ በመቶዎች የሚቆጠሩ አምላኪዎች በታደሙበት ፊት ቁጣውን በመግለጽ የክርስቲያን ሴቶችንና ይህንን የሚያደርጉ የቤተ ክርስቲያን አስተዳደሮችን ክፉኛ ወርፏል። እኛም ይህንን ብዙዎች ሲቀባበሉት ያገኘነውን ቪዲዮ አስተማሪ ሆኖ ስላገኝነው እንደሚከተለው ወደ አማርኛ መልሰነዋል። አብራችሁን ቆዩ።

ልጆቻችሁ ይችን እንዲመስሉ ታደርጋላችሁ። ይችን የሚመስሉ በርካታ እናቶችን ወደ ቤተክርስቲያን ታስገባላችሁ። መጽሐፍ ቅዱስ እንዲህ ይላል፣ እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ ይላል።

አሁን እንደማይልሽማ አሳምሬ አውቃለሁ። ምክንያቱም ፓስተርሽ ይህንን ማየት ይፈልጋል። ፓስተርሽ ይህንን ማየት ይፈልጋል። ቤተ ክርስቲያኑም እየሆነ ያለው ይህን ነው። Come to me. Have ሴቶች ሰዎች ለምን እንደሚሰርቡኝ ታውቃላችሁ? ምክንያቱም ጨዋ እንድትሆኑ ስለማበረታታችሁ ነው። ምክንያቱም እነሱ ልክ እንደ ባሪያ ፈንጋይ ሊጫወቱባችሁ ስለሚፈልጉ ነው። እንደ መንገድ ሴታ ዳሪ እንድትመስሉ ይፈልጋሉ። ሽማግሌ ግብዞች ልጆቻችሁን እንዲጠቀሙባቸው ለማድረግ ሲሉ ልጆቻችሁ ይህንን እንዲመስሉ ይፈልጋሉ። በሚስቶቻችሁ ላይ መጠቀም ስለሚሹ ሚስቶቻችሁ ይችን እንዲመስሉ ይፈልጋሉ። የአንዲት ክርስቲያን ሴት መልክ ይህ አይደለም። ተመሳሳይ ይዘት ያለው መልእክት በአንድ ሰርቢያዊ የኦርቶዶክስ ክርስቲያንም ተላልፏል። ይህም ቄስ በሀገሩ ያሉት ብዙዎቹ ሴቶች ባላቸው አለባበስ ብስጭቱን ይገልጻል። እንደ አገላለጹ ከሆነም ራቁት ለመሆን ምንም አልቀራቸውም በማለት እርቃናቸውን ከሆኑ ሴቶች ጋር ያነጻጽረዋል። ነገሩን ከሙስሊም ሴቶች አለባበስም ጋር አለባበሳቸውን ለማነጻጸር አላመነታም። የበለጠ ስርዓት ያለውና ትህ

ዛሬ የምንታይበት መንገድ በህዝብ መሃል የምንራመድበት መንገድ የእውነት በጣም አሳፋሪ ነው። ይህንን ታሪክ ከዚህ ቀደምም ብዙ ጊዜ ተናግሬያለሁ። አንዳንድ ጊዜ እኛ ክርስቲያኖች በሙስሊም ሴቶች ላይ እናሾፋለን። ያችን የሙስሊም ሴት ተመልከቷት፣ ራሷን ሸፍናለች፣ ምን ደብቃ ነው በማለት ዘወትር እናሾፋለን። እውነቱ ግን ሙስሊም ወንዶች ሚስትና ልጆቻቸውን ይጠብቃሉ። ምክንያቱም ማህበረሰቡ በሴቶች ሁኔታ ላይ የተመሰረተ ነው። መልካም ንጹህ እና ሞራል ባላቸው ሴቶች ሁኔታ ላይ ጥገኛ ነው። ጀርመኖች በጀርመን ውስጥ ስላሉ የቱርክ ሴቶች ምን ማድረግ ይችላሉ? ምንም ማድረግ አይችሉም ይላሉ። ለምን ይመስልሃል? ምክንያቱም የቱርክ ሙስሊሞች ቤተሰቦቻቸውንና ሴቶቻቸውን ስለሚንከባከቡና ስለሚጠብቁ ሴቶቹ ሽፋን ልብሶችን ይለብሳሉ። አሁን ምናልባትም ለእኛ ማህበረሰብ እንግዳ ሊመስል ይችላል። ነገር ግን ይህን በማድረግ ሙስሊሞች በእርግጥ ንጽህናቸውንና ግብረ ገባቸውን ይጠብቃሉ። በዛሬ ጊዜ ያሉ የክርስቲያን ሴቶችን አስተውልሃል። በተለይ የሰርቢያ ልጃገረዶችን በቤልግሬድ በፔድሮጂካ እና በሌሎች ቦታዎች ውስጥ የሚገኙትን በእኔ አስተያየት ሁሉም ቦታ ተመሳሳይ ይመስለኛል ስቶ ስ ስ ሬች ሪ ታ መ ይ ገላን የሚያሳዩ ልብሶች እርቃን መሆን መነቀስ። ከዛም ይቀጥሉና ና ወደዚህ ንከኝ፣ የፈለግኸው ቦታ ውሰደኝ ይለዋል። ቀጥሎ የሚፈጠረውን ነገር መገመት አልችልም። ከዛ ይቀጥሉና እኔ ጥሩ ሴት ነኝ ይላሉ። ምንም እንኳን እርቃኗን ብትሆንም እምብርቷን ብትበሳም ሙሉ ገለዋን ማየት እንችላለን። የዚህ ሁሉ መንስኤው የብቸኝነት ስሜት ይመስለኛል። ከዚያም የሌሎቹን ሰዎች ትኩረት መሳብ ይፈልጋሉ። አ ሳምኖስት ስካ ነ ሳኖስት ነማሞ ቦጋ የ ት ሳም እውነት ነው፣ ግን ማንም ስለሌለ ብቸኝነት አይሆንም። አምላክ ስለሌላቸው ግን ብቸኝነት ነው። ምክንያቱም አምላክ ካለው አምላክን ከያዘ የሰው ልጅ በዚህ ምድር ላይ መኖር ይችላል። እያንዳንዱ ክርስቲያን ስለዚህ ጉዳይ ማወቅ ይገባዋል። ውድ ጓደኞቼ ስነ ስርዓትና አለባበስ በተለይ ለሴቶች በማህበረሰቡ ውስጥ ሊታሰብበት የሚገባ እጅግ አስፈላጊ ልማድ ነው። ምክንያቱም በስነ ሥርዓት መልበስና ትሑት በሆነ አኳኋን መከናነብ የሴቷን ዋጋ በማህበረሰቡ ዓይን ውስጥ ከፍ ያደርገዋል። ከትህትና ከግብረ ገብም ወይም ከስነ ሥርዓትና ስነ ምግባር አንጻር ሊሆን ይችላል። በብዙ መንገዶች ነገሩ ሊታይ ይችላል። እንዳለመታደል ሆኖ ግን ለዚህ አይነቱ ነገር ትኩረት ሲሰጠው አይታይም። መልበስና ማጌጥ ለሰው ልጆች በራሱ ውበት ነው። በኢስላም ውስጥ አለባበስ ሦስት ዋና ዋና ተግባሮች አሉት። የመጀመሪያው ገላን ለመሸፈን ነው። ሁለተኛው ለማጌጥ ወይም ለውበት ነው። ሦስተኛው ወይም የመጨረሻው ሰውነትን ከጎጂ ነገሮች ለመጠበቅ ነው። በተጨማሪም ኢስላም ሴቶች ምን መምሰል እንደሚገባቸውም ይቆጣጠራል። ገላን መሸፈንን በመሳሰሉት ነገሮች በአምልኮ ስፍራዎች ውስጥ ብቻ ሳይሆን ህዝብ በተሰበሰበባቸው ቦታዎችም ላይ ግዴታ ያደርጋል። ቀጥሎም ጠባብ ልብሶችን አትልበሱ፣ የቅናት ስሜትን የሚያፋፍሙ አለባበስ አታድርጉ፣ ወንድ ሆናችሁ እንደ ሴት አትልበሱ፣ ሴት ከሆናችሁም እንደ ወንድ አትልበሱና ሌሎችም በርካቶችን የአለባበስ አይነቶችን አስቀምጧል። አላህ በቁርአን ላይ በሱራ አልአዕራፍ በአንቀጽ 26 ላይ ስለዚህ ሲናገር እንዲህ ይላል የአዳም ልጆች ወይ ሐፍረተ ገላችሁን የሚሸሽግን ልብስ ጌጥንም በእርግጥ በእናንተ ላይ አወረድን አላህን የመፍራት ልብስ ይህ የተሻለ ነው። ይህ ከአላህ ታምራቶች ነው ይገሰጹ ዘንድ አወረደላቸው ይላል። ከዚህ ቀደም ብሎ በነበረው አንቀጽ ላይ አላህ አዳምንና ሚስቱን ጀነትን ለቀው እንዲወጡና በምድርም እንዲኖሩ ስላዘዘበት ነገር አጽንኦት ይሰጣል። ሰይጣንንም በጣም አደገኛ ጠላቱ መሆኑንም ይገልጽለታል። ቀጥሎ ባለው አንቀጽም ላይ አላህ ከሰይጣን እንዲጠበቁ እንዲህ በማለት ይነግራቸዋል የአዳም ልጆች ሆይ፣ ሰይጣን አባትና እናታችሁን ሐፍረተ ገላቸውን ሊያሳያቸው ልብሶቻቸውን ከነሱ የገፈፋቸው ሲሆን ከገነት እንደወጣቸው ሁሉ እናንተን አይሞክራችሁ። እነሆ እርሱ ከነሰራዊቱ ከማታዩዋቸው ስፍራ ያይዋችኋልና፣ እኛ ሰይጣናትን ለእነዚያ ለማያምኑት ወዳጆች አድርገናል ይላል። በጨዋነት መልበስ በሙሉ ቅንነትና ፍቅር አላህን ማገልገል የተሻለ ነው። ምክንያቱም ይህ ለደስታ በጣም የቀረበ ነውና የአላህን ፍቅር ማግኘትና ከአላህ ቁጣ መዳኛም ነው። አለባበስ በኢስላም የአላህን ትእዛዛት የመፈጸም ጉዳይ ነው። በኢስላም መከተል ያሉብን ስርዓቶችና ደንቦች አሉ። ይህም መስመር እንድንይዝና ሃይማኖቱ ባስቀመጠልን መስመር ውስጥ እንድንሆን ያስታውሰናል። እያንዳንዱ ሙስሊም በሸሪዓው ስር በተቀመጠው ደንብ መሠረት መልበስ ይገባዋል። ነገር ግን ብዙውን ጊዜ እንዴት መልበስ እንዳለብን እንረሳለን ወይም አንረዳውም።